ሲፈለግ ምንም ሀሳብ እኮ የለም አማራጭ የለም እኮ ይባላል። የጠራ የፖለቲካ አጀንዳ ባልተያዘበት ሁኔታ የትም እንደርሳለን የሚል እምነት የለኝ። ልፋ ያለው በሕልሙ ግንድ ተሸክሞ ስዞር ዞር አዝራል እንዲሉ ዓይናቸውን በጨው ታጥበው በጥፋት ሚዲያዎች ላይ እየወጡ በቅሎ ሰማይን ስትረክጥ በዓይናችን በብረቱ አይተናል እንዳት ትወልድም ከረገማቱ ወገኖች ጋር ነበርን እያሉ ያለ ሀፍረት በሚለፈልፉ የሐሰት ወሬ ፈብራኪና አሉባልታ አራጋቢ ተአራጋቢ መንጋዎች ጩኸት ደማቁ የኢትዮጵያ ወደፊት ጉዞ አይደበዝዝም አይገታምም።